ከክፋት ሌላ የማታውቀው ፍቅር ተንኮለኛ አሸናፊና ሮማን እህትና ወንድም አይደሉም ለምን ታምንያቸዋለሽ ስትል ለወይዘሮት አለም ነገረች። ወይዘሮት አለምም እንደተነገረችው እውነቱን ለማወቅ ስትፈልግ ሮማንን ጠርታ ከአሸናፊ ጋር ያለሽ ግንኙነት ምንድን ነው፣ እህትና ወንድም ናቸው ብላ ስትጠይቃትም እሷም ደግሞ አዎ ብላ ስትነግራት ፍቅር እንዳታምናት አደይ እና ዴቭም እንደዚህ ሆነው ነው ያታለሉን ስትል ለወይዘሮት አለም ነግራት አለ። ገጠር የሄደው ደመቀ እሱም ደግሞ የአባቱን ንብረት ከአበበ ጋር በመሆን ለማስመለስ የፈለገው ያአደይ አባት እንደሚመልሱ ግን ጊዜ እንደሚሰጧቸው ነግሯቸው እዚያ እየተጠባበቁ ነው። ያለበለዚያ ደግሞ እውነቱን ፍርጥ አድርጎ በህግ ሁሉንም ነገር መጨረስ እንዳለባት ለአደይ አባት አስጠንቅቆ ተናግሯል። የቆየ ነገር እያነሳችሁ ለምን እንደዚህ ታደርጋላችሁ? አሁን ጊዜ ሰጣችሁ ንብረታችሁን የምትፈልጉት ያን ጊዜ ሰጣችኋለሁ ብለው ደግሞ የአደይ አባት ምላሽ ሰጥቷል። ሄለንን ወደ ከተማ ይዤ መሄድ አለብኝ ያለው አበበ ተሳክቶለት፣ እሷም አጎቷ ሳይፈልግላት መስፍን በግዴታ እሱን እንዲፈቅድላትና ከአበበ ሌላ ከሌላ ሰው ጋር መኖር አልችልም ብላ ነግራው እሱም በዛ የሷን ጥሩ ሁኔታና እንዲሁም ደግሞ የሷን መልካምነት ስለሚመኝ ብቻ እንደሚቆጣጠራት ለሷ ነግሯታል። ባቡሬ የፍቅር ጥያቄ ለእልሊ አቀረበላት የእራትም ግብዣ አድርጎላታል። ሌሌ ደስ ብሏታል። በባለፈው ፍቅሯ የተጎዳችው አሁን ደግሞ በባቡሬ ታከሳለች። ግን አበባውን ሲሰጣት አበባውን ሲሰጣት ያስደነገጣትና የአበባውን ለምንድን ነው በዝልቅ ማለት ምንም በማስመልከት ነው የሰጠኝ ስትለው የዛን ምላሽ እፈልጋለሁኝ እንዲህ አይነት አበባ ስሰጥ ምን እንደምትገልጭልኝ እፈልጋለሁ ብሎ እሱ ደግሞ ነግሯታል። ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮኑ ላይክና ሸር በማድረግ እስከ መጨረሻው እንድትከታተሉ ሰጥ እላለሁ ሰራተኛዋ አደይ ክፍል መቶ አር መቶ አርባ ክፍል መቶ ሀምሳ ሶስት ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክና ሸር በማድረግ እስከ መጨረሻው እንድትከታተሉት እላለሁኝ። ባቡሬ እንግዲህ ለእሊሊ የፍቅር ጥያቄውን ይገልጻልኛል በማለት አበባ ገዝቶ ለሷ ሰጥቷት እንዲሁም የራት ግብዣ ፕሮግራም አድርጎላታል። እንደዚህ አይነት ጊዜ ካሳለፍኩኝ ብዙ ጊዜያቶች ወይም ቆይቻለሁ ብላ ነግረዋለች። ለሷ ከተመቻትና ደስ ካላት ቀጣይም ብዙ ጊዜያቶች ፕሮግራም እንደሚያደርግላትና እንደሚጋብዛ ጥሩ ጊዜን እንደሚያሳልፉም ነግሯታል። ለአደይ ነገረቻት። አደይ በዛም ደግሞ በጣም ደስ ብሏታል። የአበባዋን ምላሽ ከእሷ እንደምትፈልግ ከሊዱ ጋር ደግሞ ሲሆን እሷ እንደሚያስከፋትና የሚያስከፋትን ሁኔታ ጠይቋታል። ለምንድን ነው ብሎ ሲጠይቃት እሷ ልጅ ቀበጥናት አትመቸኝም እንደውም ደግሞ ከኤላም ጋር እንደነበርኩኝ እንደዙ ከህይወቴ የማትጠፋ ሰው ነበረች ብላ ለባቡሬ ነግሯል። እሷኮ ጥሩ ናት ስላት ቆንደፍ ብላል። ታዲያ ለምንድን ነው ደስ የማይልሽ ና የሚከፋሽ እንደዚህ ሲሆን ብሎ ነግሯታ። ስለምትወደው ና ከእሱ ጋር ሌላ ሰው ሆኖ ማየት ስለማትፈልግ ነው ያንን ደግሞ ሰው ከእሱ ጋር እንዲሆን የማትፈልገው ማለት ነው። ገጠር መስፍን ያችን ሄለንን ከአበበ ጋር ፈጽሞ እንዳታስቢ ቢወድሽ አለበት ሀገር መጀመሪያ ይወስድሽ ነበረ እሱን አግብተሽ አትቀጢም ብሏታል። መስፍን የከለከላት ሄለንን ደግሞ እሱ ለሌላ ሰው ይድርብኛል። እኔ በቃ እሷን አግብቼ ነው፣ እሷን አጥቼ መኖር አልፈልግም። ወደ ከተማ ይዣት ለመሄድ አስባለሁ ብሎ ለደማቃ ነግሮት ደማቃም ወደ ገጠር ይዞት ሄዷን። ሄለንና ብርሃን ቪዲዮ እንግዲህ የቲክቶክ ቪዲዮ እየሰሩ ነው። በጣም ደስ ብሏቸዋል። ብርሃንም ድንገት ተዝ ብሏት ዴቭዬ ብቻውን ለምን ወደ ዴቭ ጋር አንሄድም ስትል ይችለ ዴቭ ዴቭ የምትለው ምን አስባ ነው ለምንድን ነው ብሏል ደማቃ ቀጥሎ ደግሞ ብርሃን ዴቪኒያቷን ፍቅር ፍቅረኛ እንዳታፈቅረው አደይ ለአባቷ ሳይሆን ለብርሃንና ለእናቷ ያለውን የእሱን እውነቱን ግልጽ አድርጎ መመለስ እፈልጋለች። አባቷ ኃይለኛ ሰው እንደሆነ ባይቀበልም የእሱ አላሳሰባትም። ለብርሃን ዴቭ ዴቭ እንደምታገባና ዴቭ ጓደኛዋ እንደሆነ አልነገረቻትም። የምታስበው እሷ ባርኮቴን እንደሆነ ነው ብላ ደግሞ ለሌሌ ይነግራታል። ታዲያ ይቺ እህቷ ብርሃን ለዴቭ ምን አይነት ስሜት ወይንም ቦታ ይኖራት ይሆን? እሷ እዛ ቤት ለባርኮቴና ዴቭም ላደይ ጥሩ ቦታ ያላቸውና የሚንከባከቧት ልክ እንደእህታቸው የሚያዋት ናት ብላ ነው ለእናቱ የተናገረችው። አሸናፊም ለምን ተናገርሽ ብሎ ፍቅርን ደበደባት። እሷም ደግሞ አንተ ጥበቃነትን ለምን በስርዓት አትጠብቅም? ስትል እሷም የቤት ሰራተኝነቷን ጠንቅቃ እንድትሰራ ሁለታችሁ ምን ልትሰሩ ነው? እዚህ የምን መሞዳሞድ ነው ብላ በጣም ተንጨርጭራለች። ለዴቭ ደውላ ያልሆነ ነገርም ተናግራለኝ። አንተ የእሷን ጉዳይ ለማስፈጸምና ሚስቴ ትሆናለች ብለህ ገጠር ድረስ ትንከራተታለህ፣ እሷ ግን እዚህ ከሌላ ወንድ ጋር የባለገችልህ ነው ብላ ውሸቷን ተናግራለኝ። ወይዘሮ ታለምም ለምን እንደዚህ ታደርጋለሽ? እኔ አደይን አውቃታለሁ። እውነት ይህን ነገር ደውለሽ ለእሷ ነግረሻት ከሆነ ብላ የገዛ ልጇን አስጠንቅቃለች። እነሱ ሳያዩዋት ለአሸናፊ ምግብ ይዛ ስትሄድ፣ ሮማን ደግሞ ወይዘሮ ታለም አይታለይ እኔ እናንተ የማንቀራረበው እውነቱን ፍቅር ለትየ ስለተናገረች ነው ብላ ደግሞ ተናግራል። ምን ላድርጋት ይቺ ፍቅር የምትባል ልጅ ብሎ በጣም ተናዶ ፍቅርን በቃ እሷን መቆጣትና ካገኛት ደግሞ መኮርኮም እንዳለበት ወስኖ ከሮማን ጋር እያወራ ድንገት መጣችሁ ይዘሩታል። ምን ትሰሪያለሽ እዚህ አለቻት። አንቺ እንኳ አታምኚኝም ተመልከቻቸው ስትል ስራሽን ጨረሰሽ ነው እንዴ ከሱ ጋር እንደዚህ የምትሆን ስትላት፣ አዎ ስራሽን ከጨረስሽ ነ ወደ ሱፐር ማርኬት እንሄድ ብላ ይዛት ስትሄድ፣ ሮማኔ ገና ከፍት ያለሽ ዘመናዊ ገበያ ልትሄጅ ልኝ ነው ብሎ በዛ አሸናፊ ደስ ብሎት፣ ያቺ ፍቅር ተንኮለኛዋ፣ እነሱ ሲወጡለት እሷን ጠርቶ ለምን እንደዚህ ብለሽ እውነቱን ተናገርሽ የኔና የሮማኔን ለእትዬ ለምን ተናገርሽ? ብሎ ፍቅርን ሲቆጣት እጇን ጥምዝዝ ሲያደርጋት ሱቅ እየሄዱት ድንገት መጥተው ምን እያደረካት ነው አለችው ወይዘሮ እታለመ። እኔና ሮማንን እንደዛ ብላ ስማችንን ያጠፋችሁ እሷናት ብላ ብሎ ደግሞ ለወይዘሮ ታለመ ሲናገር የገዛ ልጇን አስጠንቅቃ አብረው ወደ ቤት እንዲገቡ አድርጋለች። መልሳ እነሱን ለማጣላት ስትፈልግ አሸናፊ ጋር እንዳትቀርብባት ደግሞ ልብሱን እንዳለ መሬት ላይ ጥላ ወጥታለች። ወደ ክላስ ስትገባ ልብሱ እንዳለ ተዝረክርኳል። ይች ልጅ ምን መሆኗ ነው ብላ ሮማን ሮማን እያለ ወደ ሮማን ጥሪ ሄዳለች፣ ማለት ነው። ሮማንን ስታገኛት ወይዘሮት አለም እውነት የገዛ ልጇን ትቆጣ ይሆን? ሮማንስ እንደዛ ታድርገው ይሆን ወይነስ ሮማን ተስራ ትባረር ይሆን የሚለውን በቀጣይ ክፍል እናያለን። ዳመቃ ኪንጎን ስራ ፈልጋለሁ ብሎ ለአሸናፊ ነገረው። አንዴት አንተ የተማርክ ሰው እንዲህ አይነት ስራ ትሰራለህ፣ ድግሪ ምሩቅ ሆነህ ብሎ ነግሮታል። እኔ ያስተማረኝ ደመቀ ነው ብሏል። ስለዚህ አንተ የኔን ስራ ትሰራለህ ሲለው በዛ ደግሞ አልተስማማም። ምክንያቱም የእሱ በተማረበት ስራ እንዲያገኝ ነበር። አንተ ተምረ ተማርቀ እንዴት እንደዚህ አይነት ስራ ትሰራለህ፣ የኔን አይነት ስራ ሲለው ችግር የለም፣ ስራ እኔ እሰራለሁ ብቻ አንተ ስራውን ፈልግልኝ ብሏል። ቪዲዮ እየሰሩ የነበሩት ብርሃንና ሩታዬም በጣም ደስ ብሏቸው፣ ይበልጥ ደግሞ ያችኛ ብትኖር ደስ ይለኝ የነበር ብሏል ሄለን። ሄለን አብራቸው ቪዲዮ ስላል ስላልሰራች ነው እንጂ አብራን ብትሰራ በጣም ምርጥ ናት፣ የኔ ሻኪራዬ እያለ እየሷን እያባበላት ይገኛል። ገጠሩ ተስማምቷታል። ቀመጠል ደግሞ እንደ ወንዶቹ ቆፍጠን ብላ ጀግንነትን አሳየኝ የምን ወንድ ለሆኖ ተልፈስፍሶ እየሮጡ ማምለጥ ነው? የምን ስንፍና ነው? ብላ የገዛ ፍቅረኛዋ አንድ ጠና